ይሄ ቪዲዮ ይሄ መልእክት ለኢሳም እንዲደርስልኝ ሁላችሁም ሼር ሼር አድርጉ ቪዲዮን አይቶት መልስም እንዲሰጠኝ ስለምፈልግ ማለት ነው። እንዲሁም ሌሎቻችሁም ይህንን ቪዲዮ እስከ መጨረሻው ድረስ በስነ ስርዓት እንድትከታተሉኝ እፈልጋለሁ። ሊቀጥል ደግሞ ምን አረገችች? ምንም እኮ አላረገችን፣ አፈቀረች እንጂ ምንም አላረገችን። በዛ መልኩ እሷን መገፍተር እሷን ማጥላለት ምናምና ይሄ በጣም ስህተት ነው። ማለት እኔ በሰዓቱ ቪዲዮን እያየሁት ቪዲዮ ደቅኝ ቀጥታለ ኢሳም ብዬ የሆነ መልእክት ማስተላለፍ በጣም የሆነ አስጠሊ ቃላቶችን ሁላ መጠቀሚ አይቀርም። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ብያለ። ውድ ቤተሰቦች ሰላማችሁ ይብዛልን። እንዴት ናችሁ? ደህና ናችሁ ወይ? ወይ አህሙ አህሙና ኢሳም ደግሞ ጠብ ሊፈጥሩ ነው ማለት ነው። በቃ ተጣሉ በሏቸው። ተጣሉ ብላችሁ ያዙት ማለት ነው። በቃ ተጣሉ ብላችሁ ወይኔ እና ተጣሉ ብላችሁ ያዙት። ፈኪ ምንም አላደረገች፣ አፈቀረች እንጂ ምናምን ምናምን አልክ አህሙ ማለት ነው። ወደህላታል። ይሄን ስራዋን ወደህላታል ማለት ነው። ትክክልና አፈቀረች እንጂ ምንም አላደረገች። ስለወደደችው ውዴቷን ገለጸች ለት በቃ። ግን ለምን ትንሽዬ ክፍተት ስታገኝ፣ እነሱ እኮ አልተለያዩም። መቼ ተለያዩ? ኢሳምና ኢክራም አልተለያዩም። አንድ ጥፋቷ ይሄ ነው። ትንሽ እየክፍተ ስታገኝ መሄዷ ማለት ነው። እኔ እንደዛ ነው ጥፋቷን ያየሁት። ሁለተኛ ነገር ደግሞ የሴት ልጅ ክብር የሚባላለ በሚዲያ አስናቀችን፣ አዋረደችን። በጥቅሉ አዋረደችን፣ ፈኪ አዋረደችን ማለት ነው፣ ሴቶችን አዋረደችን። ከምር ይሄ ነገር ማለት ነው፣ ሁሉም ሊሰርባት የቻለው በቃ የብልግና ጥግ ብለን አስበነዋል። አህሙ ግን አህሙ ግን ወደህላት አልስረዋም ማለት ነው አንተን እርግፍ አድርጋ ትታህ በጭንቅላት ተክላህ ሌላ ወንድ ጋር ስትሄድ አንተ ወደህላት አልስረዋ ማለት ነው። ጎበዝ፣ በጣም ጎበዝ ነው? ኧረ እንዳንተ አይነቱን ማያብዛል። በሰዓቱ ቪዲዮን እያየሁት ቪዲዮ ደቅኝ፣ ቀጥታ ላይ ኢሳም ብዬ የሆነ መልእክት ባስተላለፍ በጣም የሆነ አስጠሊ ቃላቶችን ላ መጠቀም አይቀርም፣ ምክንያቱም በጣም ነበር የተናደድኩት። ፍቅርን የሚያውቅ ሰው ማለት ነው። ጋይስ፣ ፍቅር ስንት ነገር ሰውን አድርጓል ፍቅር ስራ አላሳጣችሁም። በፍቅር ምክንያት ገንዘባችሁን አላጣችሁም። ጊዜያችሁን አላጣችሁም። እውነት ለመናገር በፍቅር ምክንያት የሞተ ሰው የለም። እስቲ የለም በሉ። አረ ሞተናል፣ አረ ሞተናል። በፍቅር ሞተናል። በፍቅር ገንዘባችንን ተበልተናል። በፍቅር ሞተናል። በፍቅር ወድቀናል። በፍቅር ራሳችንን አጥፍተናል። በፍቅር ህይወታችን አጥፍተናል። በፍቅር ቤት ዘግተን አልቅሰናል። እውነት ክን ነው። እዚህ ላይ እዚህ ላይ ትክክል ነህ። በፍቅር ስንት ነገር ሆነናል። በፍቅር ቤት ዘግተን ብቻችንን አልቅሰናል፣ አጨብጭበናል፣ እቃዎችን ትርምስምስምስምስ አድርገን እቃዎችን ሰባብረናል። በፍቅር እንደው ምን ያላደረግነው ነገር አለ? ምን ያላደረግነው ነገር የለ። ስልካችንን ሰባብረናል በፍቅር በተለይ ወንዶች ማለት ነው። በተለይ ወንዶች በፍቅር ስርጋችሁን እግር ግዳ ላይ ሀ ስትሉት ትርትር የሚለው ነገር ማለት ነው። አፍቅሮ ሲያጣት ያችን ሰው አሁን እዚህ ጋር ትክክል ነው። በፍቅር ደግሞ ትልቁና ትልቁ ደሞ ስህተት ውስጥ የገባ ነው። ሃይማኖት ቀይረናል በቃ በሃይማኖታችን ጉዳይ ማለት ነው። በፍቅር ጉዳይ የወደድናትን ሴት ሃይማኖት ቀይረናል፣ የወደድነው ወንድ ሃይማኖት ቀይረናል። ብዙ ነገሮች አድርገናል። ትልቁ ትልቁ ከባዱ ምለው ማለት ነው እና በፍቅር ጉዳይ ብዙ ነገሮችን አድርገናል። እውነትህን ነው። እዚህ ጋር እረዳሃለሁ፣ እዚህ ጋር ልረዳህ እችላለሁ። ና ይሄ ስህተታችን። ያው እንግዲህ ሰውነን እና ማናፈቅር የለንም። ከባድ ጊዜ ውስጥ ያሳልፋል። በተለይ በወጣትነት ዘበን፣ በወጣትነት ዘበን ደግሞ አስቸጋሪ ነገር አለ እና አህሙ እዚህ ላይ እረዳሃለሁ ማለት ነው። እውነትህን ነው። ይሄን ለማለት ነው ለካ ፈኪሃን ተረድተሃታል። ትክክል ና እዚህ ላይ እኔ አሁን እቀበላሃለሁ ማለት ነው። በፍቅሯ ጉዳይ እና እሷ አኳ አሁን ባፈቀረችው እኮ በእሱኮ ላጤ አይደለም። እሽ፣ ላጤ ይሆን ሌላውን እንተወ፣ አደባባይ ላይ መውጣቷን እንተወ። ውሺ እሺ፣ እሱ ላጤ ቢሆን ምንም ባይኖረው፣ እሱ እኮ ባለ ሶስት ልጆች አባት ነኝ፣ እንደገና ደግሞ ከእሷ ጋር አልተለያየሁም፣ ከኤክራም ጋር አልተለያየሁም ነው ያለው። እና አስጠላችሁ። በቃ የሴትነት ክብሯን ዝቅ ስላደረገች ጠላት። ለዛ ነው አህሙ ደግሞ ለምን እንደዚህ ያደርጋታል የምትለው ነገር፣ በጣም ተቆርቁረሃል ማለትም እኔ እንጃ፣ ልክሀት ነው ማለት ነው አላቅም። ይቺ ግን በፍቅር ጉዳይ ስንት ያልሆነው ነገር አለ የምትላት ነገር፣ እሱን እረዳለሁ። ትክክል ነ በፍቅር ነገር ያላደረግነው ነገር የለም። በቃ ያልተደረገ ነገር የለም ማለት ነው አፍቅረው ይከዱን በተለይ ማለት ነው። የምንወደው ሰው በጣም ሲተወን ልክ እንዳንተና እንደ ፈኪሀ ማለት ነው። አንተ እየወደድካት እሷ ደግሞ ሌላ ስትሄድብህ በዛኛው ቪዲዮ እንዴት ነበር ውስጥ የተሰበረው ተሰበረው፣ በቃ እንደዛ ማለት ነው። ሁላችንም ቀምሰነዋል። ይህንንስ ውሸት አንልም። ይህንን ወደኋላ አንልም ግን የሴትነቷን ክብር ትጠብቅ። ሚዲያ ላይ ወጥታ እንደዚህ ነው አትበል። ባልና ሚስቶች ወይም ሁለት ፍቅረኛሞች መካከል አትግባ ጣልቃ ገባ አትሁን። ፈኪሀ ጡል ጡል ጡል ማለት አታብዛ ነው ያን እሺ። አይ አህሙ አህሙ ተቆርቆረ ነው የመጣው ማለት ነው። በቃ እንግዲህ ኢሳምን ደግሞ የኢሳምን መልስ እንጠብቃለን። አንተ በዚህ መልኩ ተናድሃል ማለት ነው፣ እንከታተለው ከዛም በዘለለ ደግሞ እሷን እሷ በቃ እሷ ያን ያህል እንትን እንዳትል ያ ቦታ እንኳን ቢቆረጥ እራሱ አሪፍ ነው። ግን በቃ አንተ በጣም ከዛ ውጭም ብዙ ነገር ነው እንትን ያልከው። በቃ እኔ ያሰብኩት እውነት ለመናገር ኖ፣ እህቴ፣ አንቺ ታናሽ እህቴ እኔ ማለት ምንም ልፈርድብሽ አልችልም። ግን እኔ ለአንቺ መሆን አልችልም፣ ካልሆን ካትም ማለት ነው። እኔ ለአንቺ መሆን ሰው አይደለውም እልቁኑ እንደ ወንድም ብታስቢ ጥሩ ወንድም ሊሆን ይችላል ምናምን ብለህ ልጅቷን ቀልቧን ከምትሰብር ሞራላን ከምትሰብር በዚህ መልኩ ታረጋጋታለህ ብዬ ነበር ያሰብኩት። ለማንኛውም ይቅርታ ቪዲዮ ፈልጋለሁ እውነት ለመናገር ማለት ነው። እኔ በጣም ከልቤ አዝኜብሃለሁ። ብዙም ሰው ማዝኖ ኧረ፣ ዛሬ ይቅርታ ቪዲዮ ፈልጋለሁ አላለም። እንግዲህ ይቅርታ ሌላት ይችላል፣ ስህተቱን ካመነ ይቅርታ ሌላት ይችላል። እኛ ያገባነ ይቅርታ በል ግን አንልምኛ። እኛ ይቅርታ እንዲላት አንፈልግም። ማለት ምን የሚገባትን መልስ ስለሰጣት ልክ ተገቢውን መልስ ነው የሰጣት ማለት ነው። የሚገባትን መልስ ነው የሰጣት። በቃ ሴት ልጅ እንደዚህ መሆን አለባት። ብቻ ሰዳቢ ያሰድባና ያዋርዳናለች ማለት ነውና አህሙ ግን እንንጃ ለኢክራ ለፈኪሀ ይህንን ያክልና ነገሩ ፍቅር በልሃል አይደለ ያፈቀረ ሰው እኮ በቃ ከነስተቱ ነው ከነስተቱ ከነጥፋቱ ነው የሚይዘውና። ስለወደርካት ስላፈቀርካት አሁን የእሷ ጥፋት ምንም መስሎ አልታየህም። ለአንተ ለሚዲያው ሰው ደግሞ ልክ ፈኪሀ በጣም እንዳጠፋች በጣም ብልግና የብልግና ጥግ ባለየ ስለሆነች በጣም ህዝቡ ማለት ነው የተረዳም ተረድቷታል፣ ግማሹም ተረድቷታል፣ ግማሹ ደግሞ የሚበልጠው ህዝብ ደግሞ ጥፋተኛ እንደሆነች ነው የፈረደባት ማለት ነው። እና አንተ ደግሞ ምንም አላጠፋች እያልክ ነው እዚህ ጋር ኢሳም ይቅርታ ይጠይቅ እያልክ ነው አላቅም ቪዲዮህን እናደርስለታለን። አሁን እኛ እያደረስንልህ ነው ማለት ነው፣ ለኢሳም እናደርሳለን። ቪዲዮህን በደንብ ነው እናደርስለት፣ ከዚያም ምላሽን እንጠብቃለን ማለት ነው። ገባህ? ኢንሻአላህ፣ እናደርስልሃለን። ይቅርታ ሲላት ያን ጊዜ ደስ ይልሃል ማለት ነው። አንተ ምን ብሎ ነው አንቺ እንደታናሽ ነሽ መክሮ ምናምን ምናምን፣ ምክር ማከለመደች ማለት ነው። ነግም ደግሞ አንዱን ተነስታ እወድሃለሁ ብላ ትነሳለ ማለት ነው። እሱማ ይሄ በቃ በደንብ አድርጎ ልኳን መንገሩ፣ ሁለተኛ ማንም ላይ አትንጠለጠልም። ገባህ? አንተ ላይ ትመጣለ ማለት ነው። በቃ እኔ ከሚወደኝ ሰው ጋር ካህሙ ጋር ብኖር ነው የምትልህ ማለት ነው። መቼም ገባህ? ላንተ መንገዱ ክፍት ይሆንልህ፣ አላገባህም? ገባህም እንጂ ማለት ነው። አህሙ መንገዱ ላንተ ክፍት ነው የሚሆንልህ፣ አልገባህም? ግን አንተ እዚህ ጋር ተው እንጂ እንደዚህ መሆን የለበትም። አንተ በቃ እንዳታናሽቱ በቃ እዚህ ጋ እዚህ ጋ ነው እንደዚህ ነው ብሎ ምክር አድርጎ ምናምን ለምንድን ነው እንዳታናሽት የሚመክራት? በትዳሩ መሀል ገብታ በሚወዳት መሀል ላይ በኢክራም ላይ ገብታ ኑሮውን እንድትበጠብጥለት ነው እንደዛ እንደዛ ብሎ የሚመክራት? አልመከራትም፣ አይመክራትም። ሲቀጥልም ጥሩ ነው ያደረገው፣ እኛ ደስ ብሎናል ማለት ነው። አንተ ደስተኛ ባትሆን፣ የሚዲያው ሰው ግን በጣም ነው የተደሰተው። አህሙ ግን ስህተት አለብህ እዚህ ጋር፣ ወላሂ ጎበዝነህ በዝነ ቁርአን ትቀራለህ። የአላህን ቃል ያወቅክነህ ቁርአን ስትቀራ ይቻለው፣ በቲክቶክ ላይ ስትቀራ ነበር ላይ ብላይ፣ ወላሂ በጣም ጎበዝ ልጅ ነው፣ ቁርአን ሲቀራ ነበር አህሙ ማለት ነው። ጎበዝ ልጅ ነው፣ የአላህን ቃል ታውቃለህ። ለምን ሴት ልጅ ወደ መጥፎ ነገር እንድትነሳሳ ታደርጋታለህ? ለምን ሴት ልጅ ወደ መጥፎ ነገር በቃ እንድትገፋፋት ታደርጋት አንተ እኮ አሁን ለምን አይመክራትም ነበር ምናምን በቃ አሁን፣ እሷ ደግሞ ነገ ደግሞ ደግማ ብድግ ብላ ሌላ ሰው ጋር እንደዚህ እንድትፈጥር ነው የምትመከረው ማለት ነው። ምክር ሳይሆን ይችን ስድብ ነው ማለትም፣ ተመከሯት ደግሞ ነገ ወድጄ አለሁ ብላ ብድግ ነው የምትለውና እና ይሄ ነገር ስህተት ነው። አሁን እና ይቅርታ ከጠየቀልህ እንጠይቅልሃለን፣ እናደርሳለን። ይኸው እየቆራረጥን እያደረስንልህ ነው። እንሻአላህ በየሜዳው እየቆራረጥንልህ ነው።